ስቲክማ ትባላለች። ነግረስ ባሉ ሊንክ አስራራል እየስተዋሉኝ ብዙ ቻቱ ቢሞሃራ ምናም ነገር ያላችሁ እንት እንዳትሉ እና ቱ ቀጥ በሶሻል ሚዲያ ነው። በፌስቡክ ነበር ያወቀጥኝና የመርሳሊና ስቲክማ ትባላለች። ስቲክማ እንድሪክ የመርሳሊና የነን ቪዲዮ ሁላችሁም ላይክ ሼር እያደረጋችሁ ለዛ ለያሲን ቀጭኑ ሳኡዲ አረቢያ ለሚገኘው ልጅ አድርሱልኝ ማለት ነው። እንግዲህ ያለውን ሰምታችኋል። ሂክማ ድሪስ ትባላለች የመርሳ ልጅ ናት ምናምን እያለ የሀገር ስም ሲያጠፋ ነበረ። መርሳ ላይ እንደዚች አይነት አንድ ወር ያለ ምግብ ያለ ውሃ የታሰረ ውሻ የመሰለች ሰው የሚፈጠርበት ሀገር አይደለም መርሳ። አባጌትዬ መርሳ አባጌትዬ ማለት ስንት ቆንጆ የሚፈጠርበት የሚያማልል ሰውነት ያላቸው ምርጥ አቋም ያላቸው ዘንከት ከት ያለ ቆንጆ የሚፈጠርበት ሀገር ነው። አይደል እንዴ እንደ ሀገር ይቅርታ መጠየቅ አለበት። ያሲን የመርሳን ማህበረሰብ ሁሉንም ይቅርታ መጠየቅ አለበት። አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደናናችሁ ወይ? ከኔጋ ሰላም ነው፣ ሁሉ ሰላም አልሐምዱሊላህ። ዛሬ እንግዲህ ቪዲዮ ልሰራላችሁ የተገደርኩት እንግዲህ ወንድ ይሁን ሴት የምናውቀው ታሪክ የለም። አንደኛ ትልቅ ጥፋት ወንድ ልጅ ከሆነ ኒቃ ባልብሶ ኒቃብ ሴቶችን ማሰደብ ይሄ ትልቅ ስህተት ነው። ሁለተኛ ይችን የፌጦ እንጨት የመሰለ ሴትዮ አምጥቶ ሄክማ ድሪስ ትባላለች፣ የመርሳ ልጅ ናት፣ ኒካ አስረናል ምናምን እያለ ሀገር ማሰደብ ይሄ ትልቅ ውርዴት ነው እንደሚመስለኝ ማለት ነው። መርሳ አባጌትዬ ሲባል ማንም የሚቀናባቸው ምርጥ አቋም ያላቸው፣ ምርጥ ሰውነት ያላቸው ዝንክትክት ያለ የሚፈጠርበት የቆንጆ ፋብሪካ ማለት መርሳ አባጌትዬ ነው። ተዘምሮለታልም ተገጥሞለታልም፣ ብዙ ነገርም ተዘፍኖለታልም። የመርሳ ሴቶች በእንደዚህ አይነት መልኩ ወንድን ልጅ ልብስ አልብሶ ኒቃብ አድርጎ አምጥቶ በመርሳ መርሳን ወክሎ ቪዲዮ መስራት ይሄ አግባብ ነው ብዬ አላስብም። ብዙ ሰዎች ደግሞ በኮሜንት እየገቡ ትመሳሰላላችሁ፣ ባልና ሚስት ከወንዝ ይቀዳል ምናምን ምናምን ምናምን እያሉ ተረት ሲተርቱባቸው ነበረ። በእርግጥ እውነት ነው አሁን ለያሲን ይህን ቪዲዮ ሸርክ አደረጋችሁለት። ይህን ቪዲዮ የሚመለከተው ከሆነ ያሲን ቪዲዮ ሰርቶ የመርሳን ቆነጃጅቶች ይቅርታ መጠየቅ አለበት፣ ይቅርታ መጠየቅ አለበት። ምክንያቱም መርሳ ላይ እንደዚህ አይነት ውንግርግር ያለ፣ ቆይ ግን ልብሱን ያለበሰው አሻንጉሊት ነው ያለበሰው ወይንስ እንጨት የጦጣ ማስፈራሪያ የመሰለ እንጨት ሰርቶ እዛ ላይ ኒቃቡን አልብሶት እና ቢጃማውን አልብሶት ነው። አልገባኝም። ይሄ የማይታመን ነገር ነው። በነገራችን ላይ ይህም ቪዲዮ እንዲደርሰው ፈልጋለሁ። አንድና አንድ ይቅርታ መጠየቅ አለበት። በቃ ይቅርታ ይጠይቃል። ምክንያቱም ብዙ ሊባል ይችላል፣ ነገር ግን ይሄ የውሸት ቪዲዮ መርሳን ወክሎ ሊሰራም አይችልም። ገባችኋ? እንደገና ደግሞ እጅ እንኳን የወንድ እጅ እንኳን ለስለስ ያለ ነው። የወንድ እጅ እንኳን ልስልስ ያለ ነው። ይሄ ግርጥጥት ያለ እንጨት ሲቆርጥ የሚውል ሰው ቲማቲም ሲኮተኩት እንደሚውል ሰው እጅ ቁርፍርፍድ ያለ፣ በተለይ በተለይ ሳዑዲ አረቢያ ተቀምጦ ሴት ናት ብሎ በዚህ መልኩ አድርጎ ማንጣት ይሄ ትልቅ ውርደትና ትልቅ ጥፋት ነው። እስኪ አንዳንድ የሚለው ቪዲዮውን ተመለከታችሁ ያልተመለከታችሁ ስለምትኖሩ እስኪ አንዳንድ የሚለውን ነገር ስሙትና ተመልሰን እንመጣበታለን ማለት ነው። መጨረሻውን ምን እንደሚባባሉ መጨረሻ ላይ እንግዲህ ማየት ትችላላችሁ ማለት ነው። ውድ ተመልካቾቼ ይህን ቪዲዮ ላይክ ሸር ማድረጋችሁን እንዳትረሱ። ወደ ቪዲዮ እንገባለን። ተመልከቱ። እንግዲህ ከዋዲ ኋላ ምን ይመስላችኋል? ይሄ አሻንጉሊት ወይንስ እንጨት ወይንስ ሰው ወይንስ ሴት ናት ወይንስ ወንድ ነው? እስኪ በእኔም ማድረጋችሁ ያለውን ነገር ያው እንግዲህ ለወሬም ለሚዲያም አዲስ ስለሆነች አላወራም ብላ መጀመሪያ እና ሂክማ ትባላለች። ነግራችኋሉ ሊንክ አስረናል እየስችኋሉኝ ብዙ ተስቢ መሀራ ምናምን ነገር እያላችሁ እንትን እንዳትሉ እና ትውቃችን ያው በሶሻል ሚዲያ ነው በፌስቡክ ነበር ያወኳትኝና የመርሳ ናት። ሂክማ ትባላለች። ሂክማ እንድሪስ የመርሳ ናት። ሚስቴ ማለት እሷ ናት። ካሁን በኋላ ቀጥ በይ እንጂ ፈጣሪ ያለ ምን ትዲት ነው። አይዞሽ፣ ንቀምስ ይቻለ ንቀምስ። እንደዚህ ደሞ ምን አስፈራኝ? እና ያው እንግዲህ ወዳብሊቲት ናት ኤአይ ነው ምናምን ነገር የምትሉ ልጆች እንግዲህ ዛሬ ደሞ ምን ልትሉ ይሆን? ዛሬም ኤአይ ነው በሉ እንግዲህ። በቪዲዮ እያያችኋል፣ ምን እንደምትሉ አላቅም። ዝሮ ዝሮ ሲክማ ትባላለች። ውቃት አሁን ቅድም እንዳልኳችሁ በፌስቡክ ነው እየተዋወቁ ነው ተዋወቁ ታመት እና እናልፈውና ንካም ታሰረ ደሞ ተነስቆ እየተብላላ አይደል ሚዲያ ነው ባለሽ ድረስ ሚዲያ ላይ መናገር መቻል አለብህ። የሚያስፈራ ነገር የለም። ከአሁን በኋላ ሚዲያ ላይ አላወጣም ብዙ ሰው ብዙ ሰው እንደሚወደኝ ብዙ የሚወደኝ ልጅ ስላሉ እናንተ ስለተደናገራችሁ ምናምን ነገር ለዛ እውነት ለማ እውነታውን ለማሳየት ነው እንጂ የመጣሁት እኔ ሚስቴን ሚዳ ላይ አላወጣም ማለት ነው። ተዚህ በፊትም ነግሬያቸዋለሁ። ሚዳ ላይ ሚስቴን አላወጣም ብያቸዋለሁ። ያው ዛሬም እናንተ አላምንም ስላላችሁ ነው እንጂ አላወጣም ነበረ። ቢሮ ሽክማ ማለት ይችላል። ቆማታዋት እና ቆማታዋት አሁን ደሞ እግሯ ፓራላይዝ ነው እንዳትሉ፣ አቁም ያላታያችሁና፣ ኮሜንታችሁን አያለሁ ማለት ነው። እንግዲህ ሁሉንም ነገር እንዳያችሁት ነው። ከነ አባቷ ስም ከእሷ ስም ምናምን መጀመሪያ፣ ሆን ተብሎ በነገራችን ላይ ብዙ ቪዲዮ ተሰርተዋል። ይሄ ቪዲዮ ልብሷ አይቀየርም፣ ይሄው ነው ይሄ ማለት በሴት ስታል ከከተማ ስልከው በሰው አካስ መጥተው ወንዱ ልጅ አልብሶ ነው የሚመስለኝ እንደኔ ሳስበው ማለት ነው። ነገር ግን በቃ አቋሙ የወንድም አይመስልም፣ የሴትም አቋም አላቀጥ ከህጋዊነት የወጣ ነው። እንዴት ብለን እንመን? ውዝ ግብግብ አደረከን እኮ ሰውዬ። ወይ በግልጽ አውራን፣ በግልጽ አሳየን። እኛ ማመን አልቻልንም እኮ። አገራችንንም ስሙን አጠፋ። ወይ ገልጣ አሳየን። ወይ ጡት ነገር የላት ወይ ጡት የላት ወይ ቂጥ የላት። በምን እንመን? እንዲህ ግራ ገባን እኮ። ከታይ ደግሞ ካልሱ ሻክቷል። ካልሱ ወደ ስምንት ቀን ምናምን በላይ ሁኖታል ከታጠበ። እንዲህ ምንድ ነው ነገሩ? ይሄ እኮ ሴት ማሰደብ እኮ ነው ጎበዝ። እረ ይሄ የሴት ክብር ይጠበቅ። ሴቶችን ይቅርታም ልጠይቅልን ይገባል ያሲኑ።